ዛሬ እንግዲህ እንደምታያቸው በኤደን በኤፍሬም እንዲሁም ደግሞ በቤዛ መሀል እንዲሁም በአኗር መሀል የተፈጠረው ነገር አለመግባባት፣ ጭቅጭቅ፣ ክርክር እንግዲህ እንደምታዩት መቋጫው ሰላም ሆኗል። መቋጫው እንግዲህ ወደ እርቅ መጧል ማለት ነው። ኤደን ሁሉንም ይቅርታ ጠይቃለች ማለት ነው። አልዋሻችሁም። ኤደን በጣም ነው ያሳዘነችኝ። እውነት ነው የምላቸውም በይን የመጣው ግን በቃ የማይቀጥል ከሆነ ነገራቶችን በዚሁ ማቋረጥ ወይም ደግሞ በአጭሩ መቅጨት የተሻለ ነው ብዬ ነው የማስበው። ና ለእሷ ጥሩ ነገር ነው ብዬ ነው የማስበው እና አኗርም በእነሱ ላይ በጣም አዝኗል። በጣም በጣም በኤፍሬምም በኤደንም በጣም አዝኗል ማለት ግን፣ አኗርም በዚሁ አጋጣሚ ሳላደንቀው አላልፍም። እንደውም መረዳት የነበረበት ኤፍሬም ነበረ። ከኤፍሬም አልፈን እኛ ስንጨነቅ ነበር። ቤዛ የሆነ ችግር አላት፣ የሆነ ችግር አጋጥሟታል፣ መረዳት አለብህ እያለን በጣም ሪ ስንል ነበር። ኤፍሬም ደግሞ አንድና አንድ ውሳኔ ነበር ያዘው መናገር አለባት፣ መናገር አለባት ብሎ ማለት ነው እና እኔም ይሄን ነገር እያከረረው ሲሄድ በቃ እንደዛ የሚሆን ከሆነ ቤዛ ተናግረች ተገላገይ፣ ይቀበልሽም አይቀበልሽም ያኔ የሱ ምርጫ፣ የሱ ውሳኔ ይሆናል ብዬ ነበረና ግን እሷ በሰዓቱ በእርግጥ የሚያዳምጥ ጆሮ ስላላገኘች ነው ብሎም ብሎ የሚጠይቃ ሰው ስላላገኘች ነው እንጂ ያኔ ትናገር ነበረ። ምን ልላችሁ ፈልጌ ነው። ብቻ ግን ሁሉም ነገር አልፎ እንግዲህ፣ አንድን ሰው ሰው በቃ ካፈቀረው ጋር አይኖርም። በቃ ማለት ፍቅር ማለት ባፈቀሩት ሰው ደስታ መኖር ነው። በቃ ያ ሰው ደስተኛው ነው፣ ከኖረ ሰላም ካለው በዛ ሰው ደስታ ተደስታችሁ መተው ነው ያለባችሁ። የኔ ለምን የኔ አልሆነም ለምን እኔ አፍቀረው እሷ አላፈቀረኝም ብለን ሪ ብለን ከሰው ጋር ከፈጣሪም ጋር መጣላት የለብንም በጭራሽ ብዬ ነው ማስበው። እና ብቻ የተፈጠረው ነገር ሰላም በመውረዱ በጣም ነው ደስ ያለኝ፣ በጣም ከምነግራችሁ በላይ። ቤዛም በጣም ታሳዝን ነበር። ኤደንም እየደጋገመች ስትመጣ ብታናድድም ግን ደግሞ ታሳዝናለች። ፍቅር እኮ ውር ነው። የእውነቴን ነው የምላችሁ። እና መጀመሪያ የተሳሳተችው በቃ የማይሆናት ሰው እንደማይሆናት እየነገራት በቃ አብረን እንሆን ምናልባት እኮ በመለማመድ በምናምን ፍቅር ሊመጣ ይችላል፣ አብረን በቆየን ጊዜ የሆነ ነገር ሊመጣ ሊፈጠር ይችላል ብላ ነው የገባችበት። ግን ያ ነገር መሆን አልነበረበትም። ገና መጀመሪያ ለልቧ ተስፋ መስጠት አልነበረባትም። ለማንኛውም ግን እነሱ ኑሮውበት። አንዳንዴ ምን ይባላል መሰላችሁ? ብልጥ ከሰው ስህተት ይማራል፣ ሞኝ ደግሞ ከራሱ ስህተት ይማራል። ይሄንን አባባል በደንብ ስሙት። ሞኝ ከራሱ ስህተት ይማራል ስህተቱን ሰርቶት ከዛ ያንን ድጋሚ ያን ስህተት ላለመስራት ተምሮበት ያልፋል። ብልጥ የሆነ ሰው ደግሞ ከሌላ ሰው ህይወት ታሪክ ይማርበታል። አሁን ልክ እኛ ብልጥ ከሆንን ከነሱ ህይወት በደንብ የምንማረው ነገር አለ። በተለይ ደግሞ በኤደን የእውነት ነው ምላችሁ በኤደን ላይ አሁን ባደረገችው ነገር ብዙ ነገሮችን ተምረንበት እናልፋለን ብዬ ነው የማስበው። እና አላውቅም ብቻ በመታረቃቸው ደስ ብሎኛል። ኤደን ደግሞ የሚወዳትን ልጅ ከጎኗ በማግኘቷ ደስ ብሎኛል። በቃ አይኗ ስር ነበረ እሷ መ ማየት አልቻለችም እንጂ ማለት ነው። እና ለማንኛውም ፈጣሪ ከዚህም በላይ ደስታችሁን ያብዛው። አኗርንም እንዳስቀየመችው በቃ የቤዛን ችግርም ቀረብ ብላ እንዳልተረዳቻት ና በጣም በቃ እንዳዘነች እንደከፋት ነው እየተናገረች የምትገኘው። ና ለማንኛውም ግን ስለ ሁሉም ነገር ይቅርታ ጠይቃ እንግዲህ አኗርንም ቤዛንም እንዲሁም ኤፍሬምን ይቅርታ ጠይቃ ዛሬ ሰላም ወርዷል ማለት ነው። ኤፍሬምም ቃል እገባልሻለሁ ቤዛ፣ ስለመጣች ጓደኝነታችን ሊጠፋ አይችልም፣ ወይም ደግሞ ልተውሽ ልርቅሽ አልችልም። እንደ ጓደኛ ማሳለፍ ያለብንን ጊዜ እናሳልፋለን፣ አብረንም ቪዲዮ መስራት እንችላለን፣ በማለት እንግዲህ ቃል ገብቶላታል ማለት ነው። ደስ ይላል። በቃ እንደዚህ ነው መሆን ያለበት፣ እንደዛ ነው። የእውነት ነው የምላችሁ፣ ምክንያቱም እሷውን ማለቴ ቤዛ፣ ታውቃላችሁ፣ ብዙ ነገር ሆኖ ነው ያገኛት ማለት። ብዙ እንዲሁ እንዳያት ነው ወደዳት። በቃ ፈጣሪ የሰጠው ስጦታ ሆነች። በቃ ድንገት ነው ያገናኛቸው፣ ድንገት ነው ያስተዋወቃቸው፣ ድንገት ነው የመጣቸው፣ ድንገት ነው ይህንን ፍቅር የጀመሩት እና ጥሩ ህይወት ይኖራቸዋል ብዬ አስባለሁኝ። እና ቤዛዬ ደግሞ ደስተኛ ሆነሽ ፈገግ ብለሽ ስላየች ደስ ብሎኛል። ውስጥሽ ያለ ሀዘን አለ ስብራት አለ ብቻ ብዙ ነገሮች አሉ። በቤተሰብ መሃል ሚዲያ ላይ ያላወጣቸው ብዙ የሆነ የተወሳሰበ ነገር ስላለ ነው። ሚዲያ ላይ አውጥታ ወይ አጎቴ ሞተ ወይ አክስቴ ሞተች ወይ እንደዚህ ብላ መናገር ትችል ነበረ። ሀዘን ምናምን ችግር አልነበረውም። ግን በቤተሰብ ጉዳይም የተወሳሰበ ነገር ብዙ ነገር ስላለ ነው ይህንን ነገር ሚዲያ ላውጥታ ያልነገረችው እና ግን ለኤፍሬም ቁጭ ብላ እንዳስረዳችው ኤፍሬምም ሙሉ በሙሉ እንደተረዳት ነገራቶቹን በጣም በቃ ከባድ እንደሆኑባት ነው የሰማ ነውና። ይሄንንም ለኤደን አስረድቷት ኤደንም እንግዲህ ይቅርታ ብላታለች ካለችበት ሐዘንም እንድትወጣ ረድተን ማለት በቃ ማገዝ መርዳት እንደምትፈልግና በቃ ይቅርታ ባጭሩ ጠይቃታለችና ይሄ በጣም ደስ የሚል ነገር ነው። ደስታችሁን ያብዛው። አኗርም እንግዲህ በዚህ ውስጥ ኤፍሬምም ሲናደድበት ነበረ። ከቤዛ ጋር የሆነ ግንኙነት አለ፣ ከወደድካት ካፈቀርካት ንገራት ምናምን ያላችሁ ነገር ካለ ንገረኝ እያለ ነበረ በዛ አጋጣሚ በጣም ተናዶ ነበረ። እሱ ለማስማማት ያሉትን ነገሮች በቃ ለኤፍሬም ያልታየው ነገር ለአኗር ሲታየው ነበር። ለአኗር የታየው ነገር ሁሉ ለእኛ ሲታየን ነበረ። በቃ የሆነ ነገር እንዳሳለፈች ቤዛ ላይ ያለው ነገር እና ግን ኤፍሬም ማንንም ሊያምንም ሊቀበልም አልቻለም። እንደውም ተመልካችን ራሱ ሲቆጣ ነበር። በቃ ምንም ተረዳት ተረዳታት አትብሉኝ። በቃ እኔ መናገር አለባት ባለባት ካልተናገረች በቃ ከእሷ ጋር ከዚህ በኋላ ጭራሽ ማግኘትም ማየትም አልፈልግም ነበር ብሎ ወስኖ የነበረው እና በዛ ሁኔታው ነው ግን አኗር ብዙ ነገሮችን እንደጓደኛ ጓደኛ ለማስተካከል እየሞከረ ነበር። ችግር ውስጥ ገብቶ በማያገባው ነገር ሲሰደብ ነበር። በማያገባው ነገር ብዙ ነገር ሲባል ነበር። ግን ቤዛን አይኗን አይች ተረድቻለሁ፣ በቃ እኔ እራዳታለሁ፣ እኔ ያለሁልሽ እያላት የነበረው እሱ ነበር። እና ለማንኛው ግን ችግሩ ሁሉም ነገር ወጦ ተነግሮ ሲያወሩት ይቀላል። በነገራችን ላይ የሆነ ችግር ሲመጣ ይሄ እንደዚህ ሆነ፣ እንደዚህ ያጋጠመኝ፣ እንደዚህ ተፈጠረ ብሎ ከሰው ጋር ከምትወዱት ሰው ጋር ተቀራርባችሁ ፊት ለፊት ቁጭ ብላችሁ የምታወሩ ከሆነ ችግሩ በጣም ይቀላል። የእውነቴን ነው። ዝም እያላችሁ እየደባበቃችሁ በውስጣችሁ ብዙ ነገሮችን እያያችሁ እየያዛችሁ የምትሄዱ ከሆነ የሆነ ሰዓት ላይ ተራራ የሚያክል የሆነና መከራችሁ ነው የምታዩት። በቃ ሲኦል ህይወታችሁ ሁሉ ሲኦል ነው የሚሆነው። እና ይህን ነው ሌላችሁ የምችለው ብቻ እንኳን ተናገርሽ። ቤዛም ካለሽበት ጭንቀትም እንድትወጪ እግዚአብሔር ይርዳሽ ያጽናናሽ እላለሁኝ። እና ኤደንም ለምኔን ያልሆነም ብለሽ እድሜሽን ጊዜሽን ጉልበትሽን እንኳን አልጨረስሽም። ልብሽን እንኳን ከዚህ በላይ አላቆሰልሽ። ምክንያቱም ህመም ብቻ ነው የምታገኙ የኔ ካልሆነ ብለሽ ብትሄጂ ብትቀጢ የሆነ ሰዓት ላይ መሰባበርሽ አይቀርምና ከወዲሁ እውነታው ገብቶሽ ወደ ራስሽ ተመልሰሽ በመምጣትሽ እንግዲህ ደስ ብሎኛል። ኤፍሬምም እንግዲህ ቃል ገብቶልሻል፣ ነግሯታል፣ ጅማሯቸውን ተናግሯል። ስንጀምር እኔ ተይ አይሆንም ብዬሽ ነበር፣ ግን አንችንሽ ያ ሌላ ስሜት የተሰማሽና እኔ ምንም ያደረግኩት ነገር የለም እያላት ነበረ። ስህተቱ ሳጋ ነበረ። ብቻ ግን እንኳን አለፈ፣ እንኳን አለቀ። በቃ አኗርም በቃ አልጠበቀም፣ ኤደን ቤዛ ኤፍሬም አንድ ላይ ሆኖ ሲጠብቁት አልጠበቀም። በጣም ነው የደነገጠው። ሰርፕራይዝ ነው የሆነው አልሐምድሊላህ ነው ያለው። የእውነት ነው የምላችሁ እና እሱ ምን ያህል ተጨንቆ እንደነበር አስቡትና፣ ብቻ ግን ደስ ይላል። እንኳንም ተታረቃችሁ፣ ይሄ አንድ ይሻላል። የምር እኔ ሰው ሲጣላ በጣም ነው የሚጨንቀኝ። በተለይ ደግሞ ለእኛ ባልሆነ ሰው ሰው በተለይ ሴቶች ጊዜያቸውን ሲያባክኑ ሳይ በጣም ነው የሚከፈኝ። በቃ የራሳቸውን ህይወት ለምን አይኖሩም? ያለመፈለግ ስሜት ህመሙ፣ ቁስሉ ከባድ ነው። እግዚአብሔርን አልገባችሁም? አልገባችሁም? በጣም የሚያስጠላ ነገር ነው። ኤደን በጣም ከልቤ ነው የምታሳዝነኝ። እና ከኤድ አሁን እኮ ነው ከቤዛ አጠገብ ሲቆም እና በሱ ጋር አትቆም አለችው ለምንድን ነው ሲላትስ እኔ ቀናለሁ እያለችው እና ሁለቱ ሲተቃቅፉ እሷ ደግሞ አኗርን እያቀፈች ነበር ና ለአንድ አዳም አንድ ሄዋን አለላት፣ ለአንድ ሄዋን አንድ አዳም አለላት ነው የሚባሏ። ብቻ ለሄዋን አዳም አላት፣ ለአዳም ደግሞ ሄዋን አለችለት። ለየትኛውም የትኛውም ቆንጆም ሆናችሁ አልሆናችሁም፣ በቃ እድሜያችሁ ትልቅም ሆነ ትንሽም ሆነ ብቻ ሁሉም ሰው በየተራ ጊዜው ሲደርስ፣ እግዚአብሔር የፈቀደው ቀን ሲደርስ ሁሉም ፍቅረኛ ይኖሯል፣ ህይወት ይኖሯል እና ለምን ዛሬ ካልሆነ ብለን እሪ ብለን ከፈጣሪ ጋር ከራሳችን ጋር መጣላት የለብንም፣ ከሰው ጋር መጣላት የለብንም ብዬ ነው የማስበው። ኤደን እንኳን ቤዛንም ተረዳሻት። ወደ ራስሽ ስለተመለሽ ደርስ ብሎ ይለኛል። እንግዲህ ያፈቀርሽውን ሳይሆን ያፈቀረሽን ሰጦሻል። ይሄ ደግሞ ከምንም በላይ መታደል ነው፣ ትልቅ ጸጋ ነው። በቃ ያፈቀርሽው ሄዷል፣ የወደድሽው ሄዷል። ምንም ማድረግ አይቻልም። የሚያፈቅራትን ስላገኘ ሄዷል። ነገ ቤዛ እንደ ከቤዛ ጋር እንኳን ባይቀጥሉ ነገ ከነገ ወዲያ ይሄ ልጅ ጥሎች እንደሚሄድ ግልጽ ነው። ምክንያቱም የምትወጁን ስታፈቅሪ የሚወዳትን ሲያገኝ የሆነ ሰዓት ላይ ጣል ብሎች ይድት ይላል። ይሄ ከባድ ነው ለሴት ልጅ። ለማንኛውም ሰላም ናችሁ። ከዚህ በኋላም ጥሩ ጥሩ ቪዲዮችን እየተገናኛችሁ ሰርታችሁልን እንደምታሳዩን ተስፋ እናደርጋለን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ውድ የቻናል የቤተሰቦች፣ በዚሁ አጋጣሚ ለእስልምና እምነት ተከታዮች ለሶስተኛ ለአራተኛ ለአምስተኛ ጊዜ እንኳን አደረሳችሁ ኢድ ሙባረክላለውኝ የዛሬ ዓመት ደግሞ በሰላም ያደረሰን የኔ ምርጦች። የኛ በዓል ደግሞ ሊደርስ ትንሽ ጊዜያቶች ነው የቀሩት። እግዚአብሔር በሰላም አስጀምሮናልና በሰላም ያስጨርሰን እላለሁ። አብራችሁ ስለነበራችሁ ከልብ እያመሰገንኩኝ ሰናይ ምሽት ተመኘውላችሁ። ባይ ባይ።